ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ ማሳያችሁ ጅዳና አካባቢዋ በዋዲ አካባቢ ያለ ምግብ ቤት ነው። ደስ ይላል። እስኪ ምሳ ልምበላ ገባን። ምሳ ምበላው ከጓደኞቼ እና ወጋ ነው። እስኪ ላስጎብኛችሁ መጋብ ቤቱን ለማለት ያክል ነው። ትወዱታላችሁ። በዋዲ አካባቢ አራት ኪሎ የሚባል ምግብ ቤት እዛው በዋዲ ሱቁ አካባቢ ማለት ነው ነው እኔም እውነት ለመናገር የመጀመሪያ ጊዜ ነው የገባሁት። ጓደኞቼ ምሳ እንብላ ብለውኝ ሱቅ ሄደን ነበር እና ለምን ትንሽ ቡና ምንም እንጠጣ እንዝናና በሚል ጎራ ብለን ነበር እና ጎራ ስንል ይህን የመሰለ ምግብ ቤት አግኝተን ደስ ብሎናል። በድላን ምሳ እና በጣም ደስ ይላል። ወድጅ አለሁ ያው ጅዳ እና አካባቢዋ ያላችሁ ሰዎች ጎራ እያላችሁ ተጠቀሙ ለማለት ያክል ነው። ደስ ይላል፣ ትወዱታላችሁ እና ጎራ እያላችሁ ተጠቀሙ ምግብ የምትፈልጉት አይነት ምግብ አለ። ጀበና ቡና ከፈለጋችሁ በስኒ በተለያየ መልኩ። እኔ እና ጓደኞቼ አሁን እዚህ መጣን። ሱቅ ስንዞር በጣም ደክሞን ነበር፣ ርቦን ነበር። ራባችንን እንደማስታግስ የሆነ ነገር ስንፈልግ አይ እንደውም ሄደን እንትን ከምንል ሳንዱች ነገር ከምንበላ ለምን ምግብ አንበላም ተባብለን ይሄው ቁጭ ብለዋል። ጓደኞቼ እየቀረጽኳቸው እየከለሉ ነው ራሳቸውን። እንደምታያቸው ምግብ ያሰብስበው እየጠበቁ ነው። እኔም ደግሞ ሳያዩኝ ስቀርጻቸው ነበር እና በዛ አጋጣሚ አዩኝ ማለት ነው። ሲያዩኝ ራሳቸውን ሲከላከሉ ነበር፣ አትቀርጪ ምናምን እያሉ ሆኖም ግን ቀርጫቸዋለሁ። እንደምታዩት ያው ምግብ ቤት ብዙ ሰው የለውም። ሰዓቱ አጉል ሰዓት ነበረ የገባ ነው እኛ ወደ አስራ አንድ ሰዓት አካባቢ ነው ምሳ ሰዓት ካለቀ በኋላ ስለነበረ ያው ብዙም ግርግር የለውም። እንደምታዩት ነው ዲኮሩ፣ መስኩ፣ የከብቶቹ ምናምን የተለያየ ነገር አለው ደስ ይል ነበረ እና እኛም ሳዘዝን ጥብስ መረቅ ያለው ጥብስ ሁለት ጥብስ አዘዝን ለሶስት ሰው ማሻላ በደንብ ጥግብ ብለን ነው የወጣ ነው። ደስ የሚል ጊዜ ነበረን ከጓደኞቼ ጋር ከሱቅ መልስ። ያው አንዳንዴ ራሳችንን ሁሌ ስራ ስራ ብቻ ሳይሆን ራሳችንም አንዳንዴ ፈታ ማድረግ ይጠበቅብናል። ሁሌ ስራ ስራ ይደብራል። እውነት ለመናገር አንዳንዴ ራሳችንን ሁሌ መዳም ቅመሞች፣ ሁሌ እየሰራን ለሰዎች መላክ ብቻ ሳይሆን በተለይ ደግሞ ለማይገባው ሰው በተለይ ወንድ ብል የምትልኩ ሴቶች የተለያየ ለማይገባው ሰው የምትልኩ ሰዎች በዚህ አጋጣሚ ራሳችሁን ጠብቁ፣ ራሳችሁን ፈት አርቁ። እናንተ ስትኖሩ ነው ለእነሱ መልክ የምትችሉት። ስለዚህ እንደዚህ አንዳንዴ ብዙም ሳይበዛ ራስን እንክብካቤ ያስፈልገዋል። ለምሳሌ የተለያዩ ወጣ በማለት የተለያዩ ሻይ ቡና የተለያዩ ነገሮች በማለት ከጓደኛ ጋር እንዲህ የግድ ብዙ ገንዘብ ማውጣት አይጠበቅብንም አሁን እኛ ሶስት ነን ሶስታችንም አጋጭተን ቆንጆ ምሳ ቆንጆ የጀበና ቡና የተለያዩ ነገሮች የሚጠጡ አድርገን ፏ ብለን እናሳልፋለን ማለት ነው የግድ አንድ ሰው ይጎዳ ማለት አይጠበቅብንም ለምሳሌ እኔ ከከፈልኩኝ ችግር የለውም ብዙም አይጎዳም ግን ቢሆንም ለምን እንደዛ ከሚሆን ራሳችንን በትንሽ ነገር ማዝናናት እንችላለን የተለያዩ ስትራሃ ሊሆን ይችላል። ባህር ቦታ ሄደን አጉል በሌ ቦታ ሱሶች ቦታ ከምንሄድ ይልቅ እንደዚህ ምሳችንን በመብላት ጀቦና ቡና ዘንድ ቤታችን አሁን ላይ ሴቱ ደክሞት ከስራ መጥቶ ምግብ ሰርቶ ምናምን ሰው ከመጥራት እንደዚህ ወጣ ብሎ መብላት አንዳንዴ ግድ ነው። በእርግጥ የኛ ወንዶች ምግብ ቤት ሄደን እንብላ ምናምን ስትሏቸው ደስ አይላቸውም ለምሳሌ እኔ ራሴን ስወስድላችሁ ደስ አይለውም ራሴ ብቻዬን ከጓደኞቼ እንደዚህ ከሰዓት በኋላ አስፈቅጄ ምናምን እወጣለሁ እንጂ ምግብ ቤት እንደዚህ ቤት ሴት አይደለሽም ወይ ይመጣለን የኛ ወንዶች ደግሞ ሴት አደላችሁም ወይ ባለሙያ ሙያ እናንተ ተሰሩ ወይ ይሄን መስራታችሁ ወይ ይላሉ እንጂ አሁን እንደ አረብ ወስዶ ምሳ ምናምን ገባ በዜ ጋብዞ ምናምን በእርግጥ ይኖራል፣ ግን ደግሞ እንደኛ ደዚ ያበሻ ምግብ ለመብላት ግን የኛ ወንዶች ፈቃደኛ አይደሉም። እውነት ለመናገር የሚሉት እነሱ ምንድን ነው፣ ሄዳችሁ ምናልባት የአረብ ምግብ እንዳልቤክ እንደተለያየ ተለያየ ነገር ከሆነ ችግር የለውም። እንደ መግዶናት ከሆነ ግብዣው ደስ ይላል ነው የሚሉሽ። እንጀራ ወጥ ግን አንቺ ሴት አይደለሽም ወይ አትሰኒም ወይ ነው የሚሉት። ባል ያላችሁ እንግዲህ ታውቃላችሁ። የኔ ብቻ ነው ወይስ የናንተም ነው አላውቅም። ስለዚህ ብዙ ለዚህ ለኢትዮጵያ ምግብ እንዲህ ከጓደኞቼ ጋር የጓደኛ ጊዜ የሚባል አለ። በዛ ሰዓት ሲሆን ወጥተን ተስማምተን ከጓደኞቼ ጋር ወይ ባሎቻችን ስራ ሲሄዱ እኛ ያው ቤት ስንሆን እረፍት ሰዓት ሲሆን፣ በእርግጥ እረፍታችን እኩል ነው የሚሆነው፣ ግን አንዳንዴ ጁማ ቀን ብቻ ነው አንድ ላይ የምንሆነው። በተለለየ ስራ ይሄዳሉ። በዛ ስራ በሚሄዱ ሰዓት እኛ ደግሞ እንዳይደብረን ከጓደኞቻችን ጋር እንደዚህ ወጣ ብለን ፈታ እንላለን፣ ከስራ እስኪመለሱ ማለት ነው። አስፈቅደን ሙ ከጀርባ ተደብቀን ምናምን አይደለም፣ ያም ስህተት ነው። አስፈቅደን ሄደን ጎራ ብለን ከጓደኞቻችን የሚያውቃቸው ጓደኞቻችን ጋር ቤትም፣ አንዳንዴ ጓደኞቻችንን ጠራና ሻይ ቡና፣ ጀበና ቡና በማፍላት ዳቦ ብን የተለያዩ ነገሮች በመስራት ራሳችንን ፈታ። ሺ ዓመት አይኖርም። እውነት ለመናገር እኛ የምንለፋው ለራሳችን ነው፣ የምንኖረው ለራሳችን እስከሆነ ድረስ አንዳንዴ ራሳችንን ፈታ ማድረጋችንን አንርሳ። ላለሁ ውዶችዬ ወዳችሁ ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ሀሳቢን በዚሁ ልቋጨው። በሰብስክራይብ በላይክ በሽር አድርጉ። ንፉጋት ሆኑ አሳድጉኝ ወዶችዬ። እንሻላ ደግሞ የጎደለው ነገር ይሄ ትክክል አይደለም ንግግር ሽምትሉት ካለ አሳብ ኮሜንት ግለጹ። ወዳችኋለሁ፣ አከብራችኋለሁ ተመልካቾቼ። በቀጣይ እስክንገናኝ በሰፊው እንሻላ በቀጣይ በሰፊ ውስጥ እንገናኝ። መልካሙን ሁሉም መኝላችኋለሁ እላችኋለሁ። በጣም ነው የምወዳችሁ ተመልካቾቼ፣ ፈቅዳችሁ የምታዩኝ ሁላችሁንም። እንሻላ ሀገራችን በሰላም በደስታ ምንገባ ከስደት ተመልሰን ከልጆቻችን ጋር ደግሞ እንዲህ ፏ የምንልበትን እድል ሊያምጣልን እላለሁ። ሁላችሁም በርቱልኝ እላለሁ። ለነበረኝ ጊዜ ከጓደኞቼ ጋር በጣም ደስ ይል ነበረ። እነሱንም በዚህ አጋጣሚ ፏብ ስላልን ራሳችንን ዘና ስላደረግን ደስ ብሎኛል። አመሰግናችኋለሁ እና እላችኋል። ቻ ጥብሷ እንደምታይዋት የመጨረሻ ጥብስቱ ማለት እንትን ጥብስናት። ዋሃ ጥብስ ምንድን ነው የሚባለው መረቅ፣ መረቅ ጥብስናት። ያው እንደምታይዋት ይቺን ትመስላለች።

አሰላሙአለይኩም ወራህመቱላሂ በረካቱ ውድና የተከበራችሁ የቱት ተከታታዮች እንዴት ናችሁ ሰላም ናችሁ እኔ በጣም ደና ነኝ አልহামዱሊላህ እናንተ እንዴት ናችሁ ወዳችሁእና ፈቅዳችሁ የምትከታተሉኝ ይሄ